ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? ዛሬም ለእናንተ ይጠቅማሉ ያልናቸውን እጅግ እጅግ ወሳኝ የሆኑ ሶስት መረጃዎችን በአንድ ጊዜ ወደ እናንተ እናደርሳለን። በዛሬው እለት የወጣው መግለጫ መንግስት በተሽከርካሪዎች ላይ አዲስ ህግ ማውጣቱን ተከትሎ ለበርካታ ተሽከርካሪዎች ማለትም ከ680 በላይ ተሽከርካሪዎችን አደጋ ላይ የተጣለበት ሁኔታ እንደሚያሳይ የወጣው ሪፖርት አስነብቧል። ታዲያ ይህንን መረጃ ያነበባችሁ እህት ወንድሞቼ፣ ተሽከርካሪ ያላቸው ከፍተኛ ጥንቃቄ ልታደርጉ ይገባል። ህጉ ምን ይላል የሚለውን በዝርዝር ወደ እናንተ ከማድረሳችን ባሻገር እጅግ በርካታ ቁጥር ያላቸው ተሽከርካሪዎች ስራ ለማቆም ተገደናል ማለታቸው በዛሬው ዕለት ተሰምቷል። አሽከርካሪዎቹ ምን ገጥሟቸው ነው? በዝርዝር ወደ እናንተ እናደርሳለን። ከነዳጅ ተሽከርካሪዎች ጋር ተያይዞ አንድ አዲስ መረጃ ከትራንስፖርትና ሎጂስቲክ ሚኒስቴር በኩል ወጥቷል። የእሱንም በዚህ ቪዲዮ እናደርሳለን። ቪዲዮ ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ ተሽከርካሪዎችን በሚመለከት አዳዲስ መመሪያዎችና አዳዲስ ህጎች ተግባራዊ እየተደረጉ ይገኛሉ። እነዚህ አዳዲስ ህጎች ህብረተሰቡ ላይ ያለውን አሉታዊ ተጽዕኖ በግምት የምናስቀምጠው ቢሆንም ከጊዜ ወደ ጊዜ ግን እየተሻሻለ ያለበት ሁኔታ ነው። ከወራቶች በፊት እንደሚታወሰው በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መታገዳቸው የሚታወስ ነገር ነው። ይኸውም በኤሌክትሪክ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት መንግስት ትልቅ እቅድ ይዞ መንቀሳቀሱ ይታወሳል። ታዲያ በትላንትናው ዕለት የወጣው መግለጫም ከዚሁ ጋር ተያይዞ ባለ ሶስት እግር ተሽከርካሪዎችን የሚመለከት እጅግ በርካታ ኢትዮጵያውያኖችንም ያስገረመ መግለጫ ነው። እሱን መግለጫ በማስቀደም ወደ እናንተ የሁሉንም አንድ ባንድ እናደርሳለን። በነዳጅ የሚሰሩ ባለ ሁለትና ባለ ሶስት እግር ተሽከርካሪዎች ወደ አገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በተለምዶ ባጃጅ የሚባሉት ባለ ሶስት እግር ተሽከርካሪዎችና ባለ ሁለት እግር ሞተር ሳይክሎች ወደ አገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሚኒስቴር ዴታ አቶ በረሆ ሀሰን ተናግረዋል። ሚኒስትር ዴታው ይህንን ያሉት ሚያዝያ 2 ቀን 2017 አሃድ ቢዝነስ ግሩፕ በኢትዮጵያ ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለሁለት እና ባለሶስት እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀው ሥነሥርዓት ላይ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በርሆ በታዳሽ ኃይል ላይ ያለውን እምቃቅም ተጠቅመን ከውጭ ከሚገባ ደረጃ ያልጠበቀ ነዳጅ ላይ ጥገና ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበት ማለታቸው ተሰምቷል። በሌላው መረጃችን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በቅርቡ ባበለጸገው አዲስ ሲስተም በኩል የሁሉንም አሽከርካሪዎች መረጃዎችን እንደሚከታተልም አስታውቋል። የባለስልጣኑ ዋና ዳይሬክተር አቶ ክበበው ተቋሙ ሪፎርም ውስጥ እንደነበረም አንስተው ከሪፎርሞቹ አንዱ የቴክኖሎጂ ስራዎች በመሆን የሚናገረው ዋና ዳይሬክተሩ የትራፊክ ቁጥጥርን ዘመናዊ ማድረግና ማሻሻል ዋነኛ ተጠቃሽ መሆኑንም ተናግረዋል። በዚህም ከጥር አንድ ጀምሮ ተግባራዊ የተደረገው አዲሱ የተሽከርካሪዎች መቆጣጠሪያ ሲስተም የደንብ ጥሰት እንዲቀንስ ለወረቀት ይወጣ የነበረውን 17 ሚሊዮን ብር ማስቀረት መቻሉን ገልጸዋል። በከተማዋ ያሉ ተሽከርካሪዎች እንዲሁም መንጃ ፈቃዳቸውም ከዚህ የሆኑ አሽከርካሪዎችም በዚህ ሲስተም ውስጥ መግባታቸው የተነሳ ሲሆን ሁሉንም በዚህ ሲስተም መቆጣጠር መቻሉንም አንስተዋል። በዚህ ሲስተም ከክልል ወደ አዲስ አበባ የሚገባ ተሽከርካሪም ደንብ ሲተላለፍ ሲስተሙ እንደሚመዘግብም ተነስተዋል። ሲስተሙ ወደ ትግበራ ከገባበት ቀን ጀምሮ 2461 ደንብ ተላላፊዎች በዚህ ሲስተም የተቀጡ ሲሆን ከደንብ ተላላፊዎቹ 1458 ቅጣት የተላለፈባቸው ካሉበት ቦታ ሆነው መክፈልም ችለዋል። 772400 የሚሆኑ አሽከርካሪዎች በዚህ ሲስተም ውስጥ መግባታቸውን ተመልክቶ የተቀመጠ ሲሆን ባለስልጣኑ ባለፉት ዘጠኝ ወራት ከ600 ሚሊዮን ብር በላይ ከቅጣት ገቢ ማግኘቱ በመግለጽ አሁንም ከፍተኛ ጥንቃቄ እንድታደርጉ ሲል ማሳሰቡን መረጃው በዛሬው ዕለት ወጥቷል። በሌላው መረጃችን አሽከርካሪዎችን በሚመለከት እጅግ በርካታ ቁጥር ያላቸው አሽከርካሪዎች ከስራ ገበታችን ልንለቅ ነው ማለታቸው ተሰምቷል። ይህም የሆነበት ዋነኛው ምክንያት በየቦታው ገመድ ተወጥሮ የሚጠየቀው የኬላ ክፍያ ህገወጥ ነው፣ መቆም አለበት ሲል መንግስት በተደጋጋሚ ተናግሮ እንደነበርም ይታወሳል። ታዲያ ይህንን የመንግስት ትዕዛዝ ያልተከተሉ በርካታ ኬላዎች መኖራቸውን በማንሳት ለከፍተኛ ችግርና ለከፍተኛ የገንዘብ ኪሳራ እየደረስን ባለንበት ጊዜ ምንም ገንዘብ ይዘን እቤት ባለመግባታችን ከስራ ገበታ ታችን እስከ መቆም ልንገደድ እንችላለን ማለታቸው ተሰምቷል። የከባድ ተሽከርካሪ ማህበር አሽከርካሪዎች በየከተማው በተወሰኑ ኪሎ ሜትር ልዩነት ባሉ ኬላዎች በሺዎች የሚቆጠር ብር እየተጠየቅን ነው ማለታቸው የተገለጸ ሲሆን፣ የዚህ ችግር መባባስ ለሸቀጦች ዋጋ መናር ምክንያት መሆኑን በፓርላማም ጭምር ሲነገር የቆየ ጉዳይ ነውም ብለዋል። በኦሮሚያና በአማራ ክልል አገልግሎት የሚሰጡ አሽከርካሪዎች በየመንገዱ ባሉ የኬላ ክፍያዎች በብርቱ እየተፈተነ ነው ማለታቸውን ገልጸዋል። እነዚህ ህገወጥ ኬላዎችን መንግስት ካቀረበው መጠን በላይ እንዲከፍሉ እየተደረገም አሽከርካሪዎቹም አስረድተዋል። በአንድ ከተማ ውስጥ ሁለትና ሶስት ቦታዎች ላይ እንደሚከፍሉ ከአሽከርካሪዎች ሰምተናል፣ ሲል ሸገር ኤፍኤም መረጃውን ቢያወጣውም በአንድ ከተማ አላግባብ የሆነ ክፍያ ለምን እንጠየቃለን በምንልበት ወቅት እስከ መደብደብ እንደርሳለን፣ ሲሉ ቅሬታቸውን ለሸገር ራዲዮ አቀረቡ አሽከርካሪዎች መኖራቸውን መረጃው ወጥቷል። ማለት ነው እንግዲህ ይህ ነገር እጅግ በጣም ሊበረታታ የሚገባው ጉዳይ ነው ጉዳይ ነው። በተለይ ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ በርካታ አሽከርካሪዎች በዚህ ኑሮ ውድነት ላይ ቤተሰባቸውን ማስተዳደር እንኳን ከባድ ፈተና በሆነበት ወቅት ላይ ይህንን አይነት ገንዘብ እያወጡ ይዘው የሚገቡት ገንዘብ እጅግ በጣም ትንሽ ከመሆኑ አንጻር የልፋታቸውና እጃቸው ላይ የሚቀረው ገንዘብ ልዩነት እየፈጠረ ይገኛል። በተጨማሪም በተለያዩ ቦታዎች ላይ የሾፌር እንዳለም ሁላችሁም የምታውቁት ነገር ነው። ታዲያ ከዚህ አንጻር ሹፌር የሀገሪቱ የጀርባ አጥንት እንደመሆኑ መጠን ይህ ጉዳይ ለነሱ እጅግ በጣም ከባድ ነው። እንኳን ለነሱ ለእኛም ጭምር ማለት ነው። ታዲያ ቪዲዮ ላይክ ላይክ ሸርሸር እያደረጋቸው ለብዙ ኢትዮጵያን እንዲደርስ አድርጉት። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።